እንግዲህ ትሁት ጀግኒት አባቧን እና ዳኒን አስፈትታ እቤቷ ይዛ ሄደች። የሴት ጀግና ይህንን የሰማይ ስባሪ የሚያክል ሰውዬ ደንደሱን ብላ ደፍታ አባቧን እና ዳኒን ወደ ቤቷ ይዛ ሄደች። ዛሬ ዳኒ ያሳዝነው ማነው? ነው ዳኒ ለአባባ ሲል እንዲሁም ደግሞ ለኢደን ሲል ብዙ ዋጋ ከፈለ። በጣም ደስ የሚለው ነገር ግን ቢያሰቃየውም አሁን ትሁት ደርሳ አስለቀቀቻቸው። ሰውየው አባባና ዳኔን ቀጠቀጣቸው። በዚህ ጊዜ ትሁት ቲናን በመከተል እሱ እቤት ገብቶ ዳኔን ሲቀጠቅጥና አባባን ሲቀጠቅጥ እሷ ከኋላ መታ ደንደሱን ብላ ድፍት አድርጋ ይይዛቸው ቤቷ አላጣለች። የሴት ጀግና ከወንድም ይበልጣል። ትሁት ዛሬ አኩርታናለች። ኸሌብ ስሜታዊ ሆኖ የሚያበላሸውን እሷ ግን በጀግንነት እዚህ ደረጃ ደርሳለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ እላለሁኝ። ዛሬ እንግዲህ ትሁት በጣም በሚገርም ሁኔታ በእርግጥ ዳኒ ያሳዝኖናል። ዳኒ አባባን ልገለው ነው የመጣሁት ብሎ ቢገባም ግን ይሄ የሰማይ ሰባሪ ሚያክል ሰውዬ አንተማ ተልከህ የሆነ ሀሳብ ነገር አስበህ እንጂ አቅደህ የመጣህ የሰውየው ዘመድ እንጂ የሰውየው ጠላት አይደለም አለው። እሱም እኔ እሱን ለመግደል ነው የመጣሁት በማለትም ብዙ ነገር ሊያስረዳው ቢሞክርም ሰውየው ግን ይዞ ደበደበው። ቲና አሁን ጉዳ ወጣ። አይገርምም? እናም በእርግጥ ሰውየው ብር ስለሌላት ቲና ሊከዳት ፈልጎም እንደሆነ ነገራት። አታደርገውም። የተደራደር ነው በዚህ አይደለም ስምምነታችን አለችው። ሲቀጥል አባባ እንግዲህ ዳኒ በሚናገረው ነገር ግራ ተጋባ። እናም ይህን ሰውየን እኔ ልገለው ነው የመጣውት የቴና ፍቅረኛ ነኝ እያለም መጠየቅ ጀመረ። ቢነግረውም ግን በፍጹም አይደለም፣ አያገባኝም አለ ቲና እየረጠኝ ስትመጣ ዳኒዛት ይዛ ታግቷል ማን ነው ምንድን ነው ምን ብለሽ ልከሽው ነው ከእኔና ከአንቺ ውጭ ማንም ሰው እንዳይሰማ ብዬሻል ነበረ አላት እና ምን ተፈጠረ ማን ነው እሱ አለችው ከዛም ቀጠለና እዩልሽ እስከ ዛሬ ላደረግሽው ነገር ወይም ደግሞ እስከ ዛሬ እዚህ ቁጭ ብዬ ብዙ ነገር ለከፈልኩት ይህንስ ሚስጢሬ የውጭ ወጥቶ ይህ ሰውዬ ቤት መጥቶ በስራ ላይ ጣልቃ እስከ ገባ ድረስ ያን ሁሉ አስበሽ ብሬን አልበለዛ ደግሞ ሰውየው ጋር ተደራድሬ አንቺን ገደል እከትሻለሁ። ምክንያቱም ወንጀል እንደሰራው ለሰው አሳልፈሽ ሰጥተሻል። እኔ እስር ቤት ብገባ ምን ያክል ዋጋ እንደምከፍል ታውቂያለሽ? አላት። እንዴ የተስማማ ነው የእኔ ሚስጥር ወጥቶ ይሄ በቃ ፖሊስ ቢደርስብህ አንተ ደግሞ እኔ ልታስገድለኝ አይደለ? የተስማማ ነው። ስለዚህ ማን ነው ሰውዬ? ይህ ሰውዬ ምንድን ነው ስትልም ዳኒን ፊቱን ሸፍኖት ነበር። ሲከፍተው ዳኒ፣ ዳኒ አለች ቲና። የኔ ፍቅር ይህን ሰውዬ እኔ ራሴ ለመግደል ነው። እንዴት መጣ? እንዴት አለችው። እዩልሽ፣ ቲና ይህ ሰውዬ የጋራ ጥላታችን ነው። የኔ ፍቅር እኔ በራሴ እጅ እንዳጠፋው ስለፈለግኩኝ ነው አላት እና ሁሉንም ነገር ሳደርገው አሳውቅህ የለ እንዴት እንደዚህ ታደርጋለህ? አለችው። እዩልሽ አንቺን እንዴት ስመጣ አንቺን ተከታትዬ ነው የመጣሁት። ይህን ሰውዬ እራሴ ተንደቴ ብዛት፣ ከስቃይ ብዛት እራሴ አጥፍቼ እራሴ ማየት ስለፈለኩ ነው አላት። አየህ በአንተ ግብዝነትና በአንተ ችኩልነት ብዙ ነገር ታበላሻለህ። ይኸው አበላሸ እፍ አለችው። ቲናዬ ከዚህ ከሰውዬ ጋር ተነጋገሪና እኔ ላጥፋው ይህን ሰውዬ አላት። ከዛ በፍጹም አንተ ራስ እዚሁ ትቆያለ እሱን ተሆና እኔን አናግረኝ አለች። እዩልሽ ይህን ፍቅረኛ የባል የምትሆን ሰውዬ በፍጹም አለቀውም። ገባሽ? እኔ ይሄዳለ እስካላልኩ ድረስ እዚሁ አሰቃየዋለሁ አለ። እንዴ ፍቅረኛ እኮ ነው እመኔ፣ ምስጥር የትም ቦታ አይወጣም። ግን ደሞ እመነኝ፣ ልቀቀው አለችው። በፍጹም ዝሙነታችንን አበላሽቷሻል። በዛ ላይ ደግሞ በስራዬ ጣልቃ ገብቷል። በፍጹም ልፋታው አልችልም ሲላትም፣ እባክህን እባክህን ተወኝ አለችው። በፍጹም አልኩሽ አይደለም አላት። እንግዳውስ ሽንታምነህ ፈሪነህ ቀዘናምነህ እሺ ወንድ ከሆንክ እኔን ፍታኝና ይዋጣልኝ አሎ አይህ ፈሪ ስለሆንክ ሲለውም፣ አ እኔኒ ፈሪ እንዳንተ አይነት ተፈታም አልተፈታም ትንኝ ምንም ስለማያመጣ አሁን እንደፈለኩ ነው የምጫወትበት። እዋክን እዋክን ስትልም፣ ቲና ነይ ውጭ ብሎ አስወጣት። ቲና እንግዲህ ከሌላ ሰው ብር መቀበል እንዳለባት አምነች። ካሌብ አሁን ስሜታዊ ሆኖ ቲናን ለማገት ተዘጋጀ። ትሁት ግን ይውልህ ካሊብ እሷን አገትጋት ማለት ለአባይ እየደረስንለት ማለት አይደለም፣ ነገሮችን ቀስ ብለን ብናስተውል ይሻላል። አ ይውልሽ ሰውየው ፍላጎቱ ገንዘብ ነው። ቲናን አንድ ክላስ እጭኝና ልገታት ከዛ እሷን አገትኳት ማለት ለሰውየው ገንዘቡ ደረሰ አልደረሰም ከዛ አባዬን በሰላም ይለቀዋል ማለት ነው አላት። እንደዛ ነው ብለህ ነው? እኔ ግን አይመስለኝም። እኛ በዘገየን ቁጥር እሷን እዚህ ስላስቀረን የሆነ ነገር ይደርስበታል። እኔ የምፈልገው አባዬ በሰላም እንድመጣ ነው። እኔ ብቻ ፈርቻለሁ አለችው። ትሁት አትፍሪ እናደርገዋለን ሲላትም፣ እሺ በቃ እኔ አንዳንድ የማገቻ ማተሪያሎችን ገዝቼ ልምጣ እናንቺ ደግሞ ክላሱን አዘጋጅተሽ ጠብቂኝ አላት። እሺ ብላ እንደተስማማች፣ እንግዲህ ቲና መጣች። ትሁት ተክዛ ቁጭ ብላለይ። ትሁት ምን ሆነሽ ነው አለቻት። ምን ነው አባዬ በጣም ስናፈቀኝ፣ በቃ ጨነቀኝ። ሰላም የሆነ አይመስለኝም አለች። ይኸውልሽ አባዬ ገዳም ሂዶ ነው የሚሆነው፣ ምንም አይሆንም። ስለዚህ አትጨናነቂ አለቻት። እንዳልሽ ያድርገው እና ታዳ ታግቶስ ቢሆን ቲና እኔ የሚሰማኝ አባዬ በሰው እጅ እንዳለ ነው ይውልሽ አባዬን ማንም ሊጎዳ አይችልም መልካም ሰው ነው አዎ መልካም ሰው ነው ግን ደግሞ እባክሽን የምታውቂው ነገር ካለ ንገረኝ አለቻት እያጣራ ነው አባዬ የማያሳስበው ሰው አለ እንዴ በጣም እኮ መልካም ሰው ነው አሁን መሄድ አለብኝ አለቻት አትጨነነቂ ስትል ኻሌ መቶ ቁጭ አለ ካሊብ እንዴት ነህ ደህና ነሽ ቲና ስለ አባቴ የሰማሽው ነገር አለ ቆይ ሳሪ ሰዎቹ ምን ሆናችሁ ነው በድብርት እሷም አንተም እንዴ አለች ምን ሊሆን ይችላል ከአባዬ ውጭ ሌላ ምንም የሚያሳስበኝ ነገር ያለ ይመስልሻል አባዬ ነው በቃ አላት በቃ ይገኛል ስለ አባዬ የምታውቂው ነገር የለም ተውት ቲና አላት ምንም አውቀው ነገር የለም ግን ደግሞ መአመኔ አባዬ ሰላም ነው ምንም የሆነ ነገር አይመስለኝም እነት ርግጠኛ ሆነሽ አወራሽ? በቃ ውስጤን አምነዋለሁ። ውስጤ ነገረኝ አባዬ ምንም እንዳልሆነ አለችው። እንዳፈሽ አደርግልኝ፣ እውነት ቲና፣ ስለ አባዬ ያየሽው፣ የሰማሽው ነገር ካለ እዋከሽን። የለም ግን፣ ወደፊት ደግሞ እናገኛለን። በዛ ላይ አባዬ ምንም አልሆነም። ውስጤ በጣም አምነዋለሁ አለችው። እሺ በማለትም ካልም ማስመሰሏ ሲበዛበት ወጥቶ ሄደ። ጤናውን እየሮጠች ስትሄድ ዳኒን ያገኘችው እንደነገጠች ልጁም እንዳይሆን አድርጎ አመናጨቃት። ከዛም ገንዘብ ጭማሪ አንጪም አላት። ያን ገንዘብ ጭማሬ ከየት እንደምታመጣው ጨነቃት። ካላመጣሽ ከሰውየው ጋር ተደራድሬ ሰውየውን እለቀዋለሁ አንቺ ሚስጥሬን ብታወጪ ያገልሻለሁ አላት። እዋክን እዋክን እያለች መልፈስፈስ ጀመረች። አሁን ጅና ገንዘብ አንጭ ስላላት እሷ ስትሄድ ዳኒ ወየ ግብት ብሎ አባቧን ሊፈታ ሲል እዛ ተያዘ። በጣም ይገርማል። ደበደበው እንዳይሆን አድርጎ አሁን ቲና የሆነ ሰው አናገረች፣ ገንዘብ በጋዜጣ አሽጎ እንድልክላት በፖስጣ ከዛም ጉለታን ከፋ እያደርገኝ እያለች የስ እያለች እየተደሰተች ወደ ቤት መጣች። እቤት ስትደርስ የልቧ መውደቅ ያንን ቤት በደረሰችበት ሰዓት ሰውየው ደውሎ ቶለብልሽ ነኝ ስላላትም ደንግጣ እየሮጠች ሄደች። ስትሄድም ተጫወሽብኝ ብሏት ነበረ ያንን ብር ከጣውሏ ላይ ዘጭ አርጋው ሄዳለች። ይህን ያስተዋለችው ትሁት ምንድን ነው በማለትም አየች። እሷ ሰበቧና መለዋ ነው። ትሁት በጣም ጎበዝና አስተዋይ ሴት ናት። ከዛም ያንን ባደረገችበት ጊዜ ለቴና ደወለች። ቴና ግን አልሆነ ቦታ ጣል ኩት ብላ እየተጨናነቀች ነበረ። ይኸውልሽ ቴና ዕቃ ጥለሽ ይደሻል አለቻት ትሁቴ። ሌላ ቦታ ጣል ኩት ብዬ በጣም እየተጨናነቅኩ ነበር። ለአብድ ነበር የት የት ቦታ ያልሄድኩበት አትጠይቅኝ፣ አለቻት እንደ ይሄን ያክል አለች። አዎ እወክሽን ያስፈልገኛል። ምን ቢሆን ነው ገንዘብ ነው። ገንዘቡ ደግሞ ግዴታ ለሰው መሰጠት አለበት። ስለዚህ ትሁቲ አቀብኝ አለቻት። በቃ ይዥልሽ ልንጣ አለች። እሺ የት እዚህ አደባባ ጋር ነኝ። ነይ ቶሎ። እሺ እጠብቅሻለሁ። በቃ አደባባ ጋር ስደርሺ ደውይልኝ አለቻት። ትሁትም እሺ በቃ ቲናዬ እመጣለውኝ ይዥልሽ እመጣለሁ አለች። ከዛም ተገናኙ ትውት አለችበት ቦታ ይዛላት ሄደች ከዛ ልዩልሽቲ ምንድን ነው ግን አለቻት ይሄ የእውነት ትውቴ በሩሄን የደረሹ ላብድ ምንም አልቀረኝም ነበር እውነት ለመናገር ላብድ አለቻት እንዴ ህነክል ምን ቢሆን ነው ብር ነው ከአባይ ጋ የተያዘ ጉዳይ ነው እንዴ አለቻት አረ በፍጹም አድልም ይሄ ለሰው የሚሰጥ ገንዘብ ነው የእውነት ትውቴ በጣም ነው ማመሰግነው እዚህ ድረስ እኔ ቲና፣ ጨንቆኛል የአባዬ ነገር። እኔን አላቅም ይልሽ አባዬን እንዳልሆንሽ ገዳም ሄዶ ነው። አባዬን ማንም የሚያሰቃየው የሚይዘው የለም። እኔ ግን የሚሰማኝ በሰዎች እንደታገተ ነው አለቻት። ምን ደግሞ አባዬን ማን ያግታል? እና ታዲያ ለምን ጠፋ? ገዳም ከሆነ ገዳም የጥሞና ሰዓት ላይ ሆኖ ሊሆን ይችላል። ስለዚህ መረጋጋት አለብሽ። አባዬን ማንም ሊያግተው አይችልም። አለቻት። እሺ በቃ ቤት ትሁት አሁን ሂጂ፣ እኔም ሊሄድ አሁን እንመጣለሁ። አለቻት። እሺ በማለትም ትሁት ግን ቲናን ልከተላት አልከተላት እያለች ካመናታች በኋላ ላጥ ብላ ተከተለቻት። ቲና ያንን ገንዘብ ይዛ የምትሄድበትን ቦታ ተከትላ እና አባባን አገኘች። አናቱን ብላ ደፋችሁ ሰብስክራይብ